ያልቆረጠ የፈለገውን እንደሚያገኝ ማለት ነው። እግዚአብሔር የምታውቁት ትኖራላችሁ፣ ማታቁት ደግሞ ሰላም ጤና ይስጥልኝ። ወድና የተከበራችሁ ይሄን ቤተሰቦች እንዴት ናችሁ? ጠናናችሁ? ይሄን ያለው እግዚአብሔር ይመስገን። እንዴት ይዟችኋል? ስራ፣ ጤና፣ ህይወት ነገር ሁሉ ሰላም ነው? በአገር ውስጥም በውጭም ያላችሁ ውድ ኢትዮጵያውያን እንዴት ናችሁ? የማዳን ቅመሞችስ እንዴት ናችሁ? የሮመዳን ስራ እንዴት አለፈ? አሁን እረፍቱ ድካሙ እንዴት ይዛችኋል? ከሁሉም ሰላም ነው እግዚአብሔር ይመስገን። ያው እንግዲህ ድምፅ ትንሽ ቀነስ ያደረኩት ጋሽ ባህራን የስልኩ ባለቤት ሰለተኛ ስልኩን ሰርቄ በት እየሰራሁ ስለሆነ በዛ ነው፣ እና እንዴት እንዳልቀሰቅሰው ነው ድምፅ የቀነስኩት ማለት ነው ምድር ቤተሰቦቼ እና ዛሬ በጣም ደስ ይወኛል። የሰው ደስታ የሚያስደስታችሁ ብቻ ነው እዚ ጋር ጋብዛችሁ የምፈልገው ማለት ነው። እንጃ ደስታዬን ግን ወደ ሌለውን መሬቴን ምን ብዬ እንደምነግራችሁ አላውቅም። እዚ ከፋይ ብቻ አይደለም ከፋይ ብዬ መናገር ያለብኝ አይደለም። ደስ ሲለኝም ደስ ይወኛል ብዬ መናገር ሰላለብኝ ማለት ነው ወደ ቤተሰቦቼ። እና በጣም በሕይወቴ በጣም ሰማኝ የነበረው ነገር ያ ነገር በጣም ተሳክቶልኛል፣ እና እግዚአብሔር የተመሰገነ ይሁን። ይህ ሁሉ የሆነው አንድ በእናንተ ነው፣ ሁለት ደግሞ ባዩ ነው። ከፈጣሪ በታች ማለት ነው። ብቻ እግዚአብሔር የተመሰገነ ይሁን። ያ ያስደሰተኝ ነገር አብረን እናየዋለን። እስከዛ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦቼ ላሳያችሁ። እሱ ምንድነው ደስ ያለኝ መሰላችሁ? ምን ይመስላችኋል? ያንጸባርቅ ይታያችሁ ይታያችሁ፣ አላቅም መነገራችን ላይ ይው ታያል ብዬ አስባለሁ? ምን ይመስላችኋል? ይሄ ተላከልኝ። ቢም ጠልኮልኛ ነው መቤቴ፣ እንዴት ደስ እንዳለኝ ስማ። ሰው ደስታውን መቆጣጠር ሲያቅተው እንደዚህ ነው ብስላሴ ስም። ወደ አሁኑ ብታይኝ ግን፣ ወደ አሁኑ ብታይኝ ኑሮ ማለት ነው።

አበራ ስተኝተው ማለት ነው። ፒኑ መጣልኝ። ምን እንደሚሰማኝ ታውቃላችሁ? ወይኔ ቅዱስ ምክሬ ለእኔ የዋለው ሁለት አለና እናንተም የሚዋልላችሁ ተራራ ነው። ያዚ ወንቀፍ ይዘት ነው። በጣም በጣም ጠዋት ወጣሁ ነኝ ማለት ነው። ሰፈሬ እንግዲህ አባዶ ነው፣ የፖስታ ቤት የከፈትኩት ደግሞ ሚግሬሽን አካባቢ ነውና ሁለቴ መጥቼ ይቻለሁ። በሶስተኛው መጣልኝ ማለት ነው። በሁለት ወር ከምናምን እኮ አዎ፣ በአርባ ሁለት ቀን ነው ለኔ መጣልኝ ማለት ነው። እና ማርያምን በጣም ደስ ብሎኛል። በቃ ፖስታው መጣልኝ ያስቡኛል እግዚአብሔርን እስቲ ፍሉ ፈልጉ ማግኘት ራሱ አንድ ትልቅ እንትን ነው። ምብራሁ እግዚአብሔር የተመሰገነ ይሁን። ፈጣሪ ምን ይሳነዋል? ወደ አሁኑ ብታይኖ በስላሴ ስም እየተሰማ ደስታ ምን ብዬ ልንገራችሁ? እግዚአብሔርን ቪዲዮን መሀል መሀል ላይ ያስገባላችኋለሁ ማለት ነው ያው ድክመን ብለን ስለነበረ በዛ ላይ ደግሞ ባባና ነዚህ ይንቀፉኝ ስለመጣ ለመቅረጽ ብዙም አልተመቸኝም። ያው ትንሽ ጨለምለም ወሯን፣ ግን ብቻ ደስታ ይንትላላችሁ። እንግዲህ ባህራን ድምፄን ሲሰማ እየተነሳ ድጋሚ አታልዬ እያስተመቸዋል ማለት ነው። ትንሽ የድምፅ ከሽታ አካል ላይ ይነሳል ነው እንግዲህ በጣም ይቅርታ። እንያለሁ ማለት ነው እና እነግራቸው የፈለጉት ነገር በጣም ነው ደስ ያለኝ። እዚህ ጋር ምን እንትን አልኩ መሰላችሁ? ማንም ሰው ማለት ነው ትክክለኛ መንገድ ከጀመረ ሰለመርዘሙ ሳይሆን መጨነቅ ያለበት እውነተኛ መንገድ ከሆነ ያ መንገድ መታገስ ነው ያለበት። ሰለመርዘሙ ብዙም መጨነቅ ያለበትም እና ማንም ሰው ከታገሰ የፈለገውን እንደማያጣ ማለት ነው እንግዲህ እኔ አስቡ ዩቱብ ማለት በኔ በጣም የከበደኝ ነገር ቢኖር እንደ ዩቱብ የከበደኝ የለም ማለት ነው። ያው ግን ጅምርቱ ዩቱብ ብትሰለም አደርገው መሰለኝ። እንደዚህ ስራዬ ብሎ የያዘው እና ጊዜ ተሰጥቶት ለሚሰራ ሰው አይከብድም። ግን እኔ እንደዚህ የጀመርኩ ሰዓቱ ከፊላ ደግሞ ሳቋርጠው ደሞ የቀንሳን በቃ እንደዚ ቻናሉ ሲሞት ሲነሳ፣ ሲወርቅ ሲነሳ፣ እንደዛ ነው። ለምሳሌ ስልካችን ባትሪ አንድ የከሞተ በኋላ አለቀለት አይደለ? ሳይሞት ነው መጠቀጥ ያለብን ቢቱን ማለትም ነው። እንደዛ ነው። አንዴ ከሞተ ለመነሳት ጠፋ ስለሚያስቸግር ለዛ ነው። እንግዲህ ቤተሰቦች ትንሽ ከበድ ያለኝና፣ እንግዲህ እንደነገርኳችሁ ያው ፒኑ ተልኮልኛል። ፒን ተላከልኝ ማለት በቃ ደሞ አስተኛ ነኝ እኔ እንጃ ብስማ፣ እግዚአብሔር የተመሰገነ ሰው የለፋበትን ሲያገኝ በጣም ደስ ይላል እና ወድ ቤተሰቦች ያው እኔ እንደነገርኳችሁ ከዚህ በፊትም ተናግሬ ያለ እዛኛው ቡድን ሰራዎች ላይ ከስደት እየተመለስኩት በብዛት ያው ዩቱብ ሰራለሁ የሚለውን ሀሳብ አስቤ ነው ይኖርባቸኋል እዛ ረቢት የማገኘውን ዩቱብ ብሰራ እኮ በዩቱብ መተዳደር እችላለሁ። አገሬ ላይ አገሬ ላይ ሁኚ የሚለውን ሀሳብ አስብ መጣሁኝ። ያው እንግዲህ እንደነገርኳቸው ብዙ እንቅፋቶች ነበሩ። መሀል ላይ ያው ሌባን የዩቱብ መስሪያ እቃዎቹ ሲወስድብኝ፣ በቃ ብዙ ነገሮች ነው የወሰደብኝ። እስከ ሌዘር ቦርሳ ነበረች፣ እስከ ቦርሳውን ይዘውት የጠፋው። እግዚአብሔር ይመስገን ገንዘብ ቢጠፋ ይጠካል። በዛን ሰዓት ግን ገለውኝ ቢሆን እስካሁን የለውም ማለት ነው፣ አይኔንም በአይኔ ማየትም አልችልም ማለት ነው እና በዛ በዛ ምክንያት እንደዚህ መስሪያ እቃዎችን ወይም ሲወስድብኝ እንደዛ ተስፋ ስቆርጥም ደግሞ ስወርግም ስነሳ የምር ምንጃብስ ነው። ዝም ብዬ ሳስበው ግን በቃ እንዴ ተስፋ ብዙ ልጆች ራሱ ምናምን በጣም ይገርማቸው አንቺ ልጅ ግን እንዴት ነው ተስፋ ትቆይተን እንዴ ምናምን ይሉ፣ ግን ተስፋ ያደረኩት በፈጣሪ የነበረና ብቻ እግዚአብሔር ይመስገን ትልቅ ደስታ ነው የተሰማኝ ሳይ አሁን ቅድም በቃ አዩም ከፊት ላይ የምን ጊዜ ይወድ የሆነ ነው። እግዚአብሔር ይስጥሽ ንንጃ እስከመላው ቤተሰብሽ ከጣሪ ይጣጥቅሽ ካሰብሽበት ደረጃ ያድርስሽ ምን እንደምንሻላቅም ብቻ ንንጃ ብቻ ሀሳብሽን እሱ ያማላልሽ ያሳካልሽ። የኔን ሀሳብ ያሳካልኝ አምላክ አንቺ የምትመኘውን ነገር ሁሉ እንዲያሳካልሽ የዘወትር ምኞቴ ነው። እና ውድ ቤተሰቦቼ እንግዲህ እንደነገርኳችሁ ያው ከልጅ ጋር ትንሽ ይከብዳል ቤቱን መስራት እና ያው ቶሎ ቶሎ ለመልቀቅ እየተመቸኝ አይደለም ያለሁት። እና የለቀኩም አይደለም በነገራችን ላይ አሁን እራሱ ከለቀኩ ሳምንት ሆኖ፣ እኛን ያው ቪዲዮ ለመስራት አይመቻችም ከልጅ ጋር እና በምለቅበት ሰዓት እንኳን ሁላችሁ ሸር አድርጉልኝ። መልካምነት ለራስ ነው። መልካም ስንሆን የነገ ስንቃችን ነው እና በምድ ላይ የምናደርጋቸው መልካም ነገሮች በሰማይ ለማዞናት ይከፈልልና ምንጊዜም መልካም ነገር ለማድረግ እንሞክር። ያሉ ቤተሰቦች ጃ እግዚአብሔርን ደስታ ይወደድልን መስሎ በጣም ደስታ ላይ ነኝ። ቅርታ ደስታ የመቆጣጠር አቅቶኝ ነው ማለት ነው እና እግዚአብሔር ፍቃድ አንዳንድ ነገሮች ያመቻቸው ነው ወደፊት በጥሩ ሁኔታ ለእናንተ የሚጠቅም ነገር ለእናንተ አስተማሪ የሆነ ነገር ብዙ ነገር የመስራት አላማና ና እቅዳለኝ። አሁን ግን የዚህን ይሄ ፒን እንዲመጣ ያደረገልኝ አምላክ ያንን እንደሚያሳካልኝ ተስፋለኝ። ነገ ጠዋት ትልቅ ቱበር ሆኝ ትልቅ ቱበር ሆኝ፣ በእኔ ሌሎቹ ተምረው እኔን አይተው ተከትለው ሁሉም ሰው እንዲሰራ ነው የምፈልገው። ብቻ እኔም እኔ የማገኘውን ሌላው ሰውም እንዲያገኝ ይፈልጋለሁ። በእርግጥ አሁን እግዚአብሔር ይመስገን ኢትዮጵያ ውስጥ ዩቱበሮች እየተስፋፉ ነው። ከበፊቱ አሁን ይሻላል፣ ግን ደግሞ ከሌላው ሀገር አንፃር ሲነፃፀር የለም። የለም ማለት ሳይሆን በጣም ትንሽ ነው። ከሁሉም ሀገሮች ኢትዮጵያ ውስጥ አይደለም ግን፣ ከበፊቱ ደግሞ አሁን ይሻላል እና ነገጧ ትልቅ ተባታ ተባታ ጠብቁባችሁ መሰለኝ ትልቅ የተበረሁኝ እናንተም የማዳም ቅመሞች እንደኛ ዩቲዩብ ሰርታችሁ ስከመቻረ አረብ ቤቱን ሰርታችሁ እንድትለወጡ ፈልጋለሁ። ገብቷችኋል? ይህን ስላችሁ ደግሞ የአካል የዩቲዩብ ከፍቶ ተከፋይ የሆነ እኔም ሰርቼ እሆናለሁ ማለት ሳይሆን እዚ ጋር መጀመሪያ ህግና ደንቦችን ማጥናት አለባችሁ። ምን ብንሰራ ምን ያዋጣ እና የሚለው አለ። ማንም ሰው ቪዲዮ ሰርቶ ስለለቀቀ ብቻ አይደለም ተከፋይ ሊሆን የሚችለው እና ብዙ ፕሮሰሶች ስላሉ እስከዛ እዛ ሆናችሁ አሁን ቪዲዮ ለመስራት እንኳን ባይመቻችሁ እግዚአብሔር ይመስገን ብዙ ልጆች አሉ ስለ ዩቱብ የሚያስተምሩ። የእነዛን አይዳ እያያችሁ ዩቱብ እንዴት እንደሚሰራ ስቴፕ ባይ ስቴፕ ካከፋፈቱ እስከ ገንዘብ ክፍያው ድረስ የሚያስተምሩ በጣም ብዙ ልጆች አሉ። ለምሳሌ እና እንግዲህ በአቡጊዳ ስለሆነ የተማርኩት አቡጊዳ ሚዲያን እንደነገርኳቸው እዛ ስደት ላይ እያለሁ እሱን በጣም ነበር የምከታተለው። በዛ ምክንያት ነው ወደ ዩቱብ እንዲገባ የሆንኩትና ያው በስራ እንትን ባላይ ሰዓት ያው አንዳንዶቹ ፊልም በማየት ወይም በቲክቶክ ነበር የሚያሳልፉት። እኔ ግን ባለችኝ ጊዜ ሰለ ዩቱብ ህግና ደንቡ ነበር ሳጠና የነበረው። ግን ያ ነገር ጠቅሞኛል፣ እግዚአብሔር ይመስገን። እንደዛ ካጠነች ታዲያ ለምን ዶሮ ተከፋይ አልሆነችም? እንዳትሉ ብትሉም አዎ ልክ ነው። ልላችሁ የፈለኩት ያው እኔ እየሰራሁበት አልነበረም። ለዛ ነው ቻናሌ የቀዘቀዘው። ከዛ እንደመጣሁ እንደነገርኳችሁ እንዳልደጋግምባችሁ ነው እንጂ እቃዎቹን፣ ማርያምን፣ የቱ መስሪያ መስሪያቁን እንዳለ ሌባ ስለወሰደብኝ በዛ ምክንያት ነው የተስተጓጎለብኝ። ግን ያ ሆኖ ተስፋ አልቆረጥኩም። በዚቹ በአንድ ስልክም ብትሆን በቃ ማርሬ እየሰራ ነው እችኑ ስልክ እንግዲህ ባህራንም ሲቀማኝ እንቅፍ ሲተኛልኝ ነው እንግዲህ እንደዚህ ቪዲዮ የሚሰራው ማለት ነው። አይሰጠኝም ገብቷችኋል። ኢቭን እየተጫወተ እንኳን ከሆነ እኔ ስልኩን ካያዝኩኝ አምጪ ነው ወይንም የሚቀማኝና እንቅፍ ካልያዘልኝ ቪዲዮ መስራት አልችልም። እና ለላችሁ የፈለኩት ውድ ቤተሰቦች ስልክ የለኝም፣ በምን ልስራም አትበሉ ብቻ ስልክ ስገዙ ቆንጆ ስልክ ካሜራው የሚያምር ስልክ መግዛት አለባችሁ። ምናልባት እንኳን ይህ ስራ እርግጠኛ ብትሰሩ ማለት ነው። እርግጠኛ ነኝ ወደፊት ኢትዮጵያ ሀብታም እንደምትሆን አልጠራጠርም። ይህ ሁሉ ይህ መከራ ይህ ጦርነት ይህ ችግር አፎ ሁሉም ሰው ወደ ስራ ተሰማርቶ በቃ ሀገራችን እንጃ ይህ ታሪክ ሀገራችን ሀብታም ሆኖ ከሌላ ሀገር ያሉት ተሰደኝ ሀገር እንዲሰሩ ነው የምንፈልገው። እሱን ማየት ነው ይናፈቀኝ እና ስደት ላይ ያላችሁ አይዟችሁ፣ እግዚአብሔር ከእናንተ ጋር ይሁን። እናንተም ሀገራችሁ መታችሁ እንደዚህ ከሌላ ሀገር የመጡትም ለመቅጠር ያውቃችሁ። ያው ቪዲዮ ቪዲዮ እየሰራን ብዙ ጊዜ ካቆምን ምን እንደምንሉ ብሎ አስክራ ነው የሚገባው፣ እና እንዳዲስ ነው የሚሆንባችሁ ከአንተ ባሻ ማለት ነው። እና ውድ ቤተሰቦቼ ለዛሬ ዛሬ ነው ያስጉላችሁ ቪዲዮ ይሄን ይመስላል። ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን እና እንደነገርኳችሁ በትልልቅ ነገር በደህና ነገር እመጣለሁ። አብሽሪ እናንተን ያስተምራን እናንተን ያዝናናን በምለው አይዲያ እመጣለሁ። እና አበረታቶ ቤት ቤተሰቦች ሁላችሁንም ወዳችኋለሁ፣ በክርስቶስ ፍቅር ሰላማችሁ ብዝት ብዝ ብዝት ይበሉ። ደስታ ወደር የለውም። እና አሁን ወደ ሰፈር ሄድ ወይ ደግሞ ውስጠኛ ለሆን እኮ እኔ ደግሞ ውስጠኛ ለሆን ግዲ ፖስታ ቤቱ ይህን ይመስላል። በመስገብላቸው ላይ ሰው ሳላለ መቅረጽ አልችልም።